ዘርቡ በማዕከላዊ ኢትዮጵያ ባሉ ዞኖች በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቁ የገጠር ኮሪደር ልማቶች የአርሶ አደር መኖሪያ ቤቶችን ተመልክተናል። ታዲያ እነዚህ የአርሶ አደር መኖሪያ ቤቶች ዘመናዊ ከመሆናቸው የተነሳ ኢትዮጵያ ውስጥ መሆኑን ራሱ የሚያጠራጥር እንደሆነ ነው፣ እንግዲህ በቴሌቪዥን መስኮት የተመለከት ነው። ታዲያ ከአዲስ አበባ ወጣ ብለን በዚህ በሲልጤና ሀለባ ዞን ተገኝተን የአርሶ አደር መኖሪያ ቤቶቹ ምን ይመስላሉ? በቴሌቪዥን የተመለከትናቸውን ያህል ናቸው? ወይም ውስጣቸው ምን ምን ይዟል? አርሶ አደሮቹስ ውስጥ እንደነዚህ አይነት መኖሪያ ቤቶችን ሲያዩ ምን ተሰማቸው? የቀድሞ ሕይወታቸው ከአሁኑ ጋር እንዴት ይነጻጸራል የሚለውን በፋና ኮርነር ሰዓታችን እንቃኛለን። አብራችን ቆይ ቤቶች እንዴት ዋላችሁ? ደህና ናችሁ? አለን እንግዳ ትቀበላላችሁ። በጣም ነው ደስ የሚለው ይሄ ከዚህ ፊት እዚህ ሀገር ያልታየው ነገር ነው። ይሄ አሁን እዚህ ሀገር የመጀመሪያ ነው። መጀመሪያው ነበር ነው። ጭሱም ልጆቹም ሀራሶ ሆነንም አንድ ላይ፣ ብትታመም አንድ ላይ፣ ሙሽራ ቢመጣ አንድ ላይ ምክንያቱም እዚህም እንጋግራለን ሳሎን መኝታ የሚባል ነገር እኮ የለም አንድ ላይ ነው ሁሉም ማለት ነው ግን አሁን አልহামዱሊላህ ወላሂ የልጆቹ መኝታው ሌላ ነው የእንግዳው መኝታ ሌላ ነው ያባውራው መኝታ ሌላ ነው እና ሳሎኑ ማድ ማድቤቱ ዶሮ የከብተ ቤት ለሁሉም የተለላየ ነው አልহামዱሊላህ ወላሂ ናኔ በበኩሌ በጣም ደስ ብሎኛል። ይሄ ቤት ይሰራ ሲባል መሰራቱን ለእኛ ነው ብለን አላመናም። መንግስት ከመቼ ጀምሮ ለሰው ቤት ሰርቶ ይሰጣል? አስ ሀምተኖ አይተኑ የመናቅ ነገር ነው ሲባል ሀ እኔም በማግስቱ ሲመጡ ግን ለእኛ ነው ብሏችሁ ቁርጡ ግን መንግስት ፈልጎታል ከመንግስት ውጭ ወጥቶ መሄድ የራሳችሁ ነው ብሏል። እኛ አይመለከተን ይሄ ነገር፣ እኛ አሁን እንነግራችኋለን ለሌላ ነገር ከሆነ ብሎ እነሱ አሳመኑን። ታውል ቤቱ ሲሰራ ምን ሲባል እንደውም የኔ የሳር ቤቷ ልትፈርስ ከልክያቸው ሰርቶ እስኪጨርሱ ድረስ አላፈረሷትም ነበር። አላመንኩማ እህንን። እኛ እዚህ ገጠር ላይ ሳሆን በከተማም ደረጃ ቤት አላየንም። ከፍተኛ ከተማ ሄደን ምናየውን ቤቱማ ገጠራን በገጠር ደረጃ ለኛ ከደረሳ በኔ አቅም ያለኝን አማትቼ ለሌሎቹ ወገኔዎች ለማስራት እንሞክራለን። ይሄ የጎርፍ አገር ነው። ውሃ ነቅሎ እንደ ዘላይ ላይ ውጭ ነበር ነው ዳገታማ የሚል ቦታ ለከብታችን ለሰዎችን ፈልገን ውጭ ውለን ውጭ ነው የምናደረ ነበረ። የምንገባበት ቦታ አልነበረ ያ ጊዜ ማለት ነው። አሁን ጥሩ ነው የተሻለ መተናል። ልጆቹ ራሱ ሲገባ ሲወጣው ሲያዩ ደስታቸው ነው፣ ደስታቸውን ታዩ። ትንሽ እረፍት ሲያረጉ ገብቶ ቲቪ ያሉ፣ ከትምህርት ቤት ሲመጡ ቲቪ ቁጭ ብለ ያሉ። የፈለጉማማ ማማ ይህን ክፈችልኝ ይላሉ። እና ማረፊያም ከዛ በኩል አለ። አሁን ይቃ ክፍል ያልኳት ክፍል ቀን ቀን በቃ ቴሌቪዥኑ ትንሽ በቃ ስጣፍጣችሁ ታያላችሁ ካልኩ እዛ አስገባችኋለሁ። ትንሽ ደግሞ ቲቪ እና ማማ ሲሉኝ በቃ ታጥባችሁ ምን ብላችሁ ወደዚህ እንውላችኋለሁ እና ለልጆቹም በጣም ነው ደስተው ተው ተሰማቸው፣ ማለት ነው። ቤት ያው የሰው መኖሪያ ቤት ለብቻ ነው፣ ኩሽና ለብቻ ነው። የከብት ቤት አለው፣ ሁሉም ነገር አለው። ብቻ ያ የከብት ቤት ያው በፊት የምንኖረው ኖሮ ከብትና ሰው አንድ ላይ ነበር። ያ ጎጆ ቤት ነበር፣ ያው ከጎጆ ቤቱ መለወጠቅቶን ነው ያው ኢንሰት አለ ኒብ አለ ይሄ ካሮት አለ። የሁሉም ነገር ው ዘመናዊ ይሄ እንትን ተሰርቷል። ያው በፊት እድን አናቀው አላወቅነውም ነበር። ያው ይሄ ተሰርቷል። ይህንን ሰርተን አይተናል። ያው አሁን ይሄ ቃሪያውን አየሹ? ይሄ ቃሪያ የውሃ ታንከር አለ ይሄ ሴፍቲ ቴንከር ነው። አየሹ? ይሄ ይሄንን ተጠቅመን አናቅም። አሁን ደግሞ ይሄንን ሲያሳዩን በቃ እኛ ተረዳን። ያው አልሐምዱሊላህ በዚህ አይነት ደረጃ ይሄው፣ ይሄ የዶሮ መኖ ነው። ይሄው ዶሮቹ እዚ ጋር አሉ። ዶሮ ሀያ አምስት ዶሮ ነው ያለን አሁን። አምስቱም ዶሮ እንቁላል መጣል ጀምሯል። ድሮ ከብትና ሰው አንድ ላይ የሚያድረውን ከለብጥ በኋላ ከሱ ተለይተና ብንለይም አሁን አርለን ነው እናት አባት ልጆች አንድ ላይ ነበር መጀመሪያ የምናደርገው። አሁን ልጅና አባት ግል በመሆኑ ልጆቻችን ጥሩ ትምህርት፣ ጥሩ ጥናት ቢውታ አላቸው መብራት በመኖሩ በጊዜ ያጠናሉ። ሁለተኛ ደግሞ ተረፈ ምርቶችን የልማት ትሩፋቶችን ሁሉንም በአንድ ግቢ በማግኘት ጥሩ ልጅ እናገኛለን። ልጅ ደግሞ ሁሌ ደስ የሚለውን ነገር ሲያይ የልጁ ልቦና ይከፈታል። ደስታ ይሰማዋል። ይሄ ከሌለው ልጅ ደስታ አይሰማውም። ይሄ ደግሞ ይሄንን እንቁላል እዚህ ያለ ወተት እዚህ ያለ ቲማቲም እዚህ ያለ ጎመን እዚህ ያለ ማር እዚህ ያለ ይሄ ሁሉ የተበተነውን በአንድ ቦታ ሰብስበን ልጁ ይመገባል። ላይኑል ይሄን ግቢ ውበታል ይሄንን ይሄን አበባ ያደገው ልጅ አገርን ሚያሳድር ልጅ ይሆናል። ይህንን ጎመን ለማምጣት ሄዶ ነው የሚመጡ ነበር። አሁን እዚህ ነው የሚጠቀሙት፣ እዚህ ነው የሚሰሩት። ዶሮ እንቁላል እዚህ ነው የሚጥሉት፣ እዚህ ነው የሚጠቀሙት። አሁን ውጭ የሚሄዱ ነገር ሁሉም አልቆ እዚህ ገብቶ ቆመዋል። በዚህ በማዕከላዊ ኢትዮጵያ ባሉ ዞኖች የተሰራው የአርሶ አደር መኖሪያ ቤቶች እንዲሁም የኮሪደር ልማት እጅግ የተለየ ነገርን ነው ያስመለከተን። አርሶ አደሩ የሚኖርበት ቦታ ከእንስሳቶች እየተለየ ለልጆች ማደሪያ እንዲሁም ደግሞ ለራሳቸው ለአባወራዎች የሚያድሩበት ቦታ ሳሎናቸው፣ እንዲሁም ደግሞ ማብሰያ ቦታቸው የተለየ እንደሆነ ተመልክተናል። ከዛ ባለፈ እጅግ ያስገረመን ነገር አርሶ አደሩ እዚሁ ከከብቶች ተረፈ ምርት የሚጠቀመውን ባዮጋዝ በዘመናዊ መንገድ የማብሰያ ቦታውን እንዲያገኝም አስችሎታል። አሁን ያለንበት ቦታ በዘመናዊ ወይም በከተሞች የኪችን ቦታ የማብሳያ ክፍል ነው። እንግዲህ በዚህ በአርሶ አደሩ መንደር እንደዚህ በአማረ መልኩ ተሰርቶ እናቶች ከጭስ ተላቀው ዘመናዊ ህይወትን እንዲለማመዱ ለማመዱ አስችሏል። ጭስ የለም። አይናችን አሁን ከዚህ በኋላ ነፃ ወጣ፣ ለእኛ በተለይ ለሴቶቹ ነጋን። በቃ አዲስ ኖሮ ነው ይሄ አሁን ነው። ገና አዲስ ትዳር ያዝ ነው ማለት ነው የሚመስለኝ ወላሂ እኔ አዲስ ትዳር ያዝኩት አሁን ነው የሚመስለኝ። ምክንያቱም መጀመሪያ እንዴት እንደነበር እንዴት እንዳሳለፍን ሴት እኛ ነን የምናውቀው። ወንድ ገባ ወጠም ሲል ብዙ ነገር ያሳልፋል። እኛ መሄጃ የለንም። እዛ ምን የምንውለው እበታችን በእንትን በወገባችን ተሸክመን ነው። አሁን እበቱን ከላይ ከላይ አንስተን ወደ ጋዝ እንሰጣለን። የተረፈውን ወደ ጎመናችን እናስገባለን። የተረፈውን መሬቱን እናጥባለን መጀመሪያ። ልታመጣው የምትሄደው ጋሮ ነበር። እንጨት ልታመጣው ልታመጣው ምትሄደው ጫካ ነበር። ይሄን ሁሉ አዲናለች። እኔ ባለቤትም በዛ ደስተኛ ነች። አይደለም ጎመንም የምታመጣው እዚህ ጥግ ጋሮ ላይ ነው። አ ያ ተረፈ ምርት እንቁላል እዚህ ሰፈራችን ጋሮም ላይ ነው። ሁሉንም ነገር በአንድ ቤትና በአንድ ቦታ ለሰው ልጅ የሚያስፈልገው ነገር ሁሉ አማጠን ለመጠቀም አይደለም ከራሳችን አልፎ ለሌላም አትርፈን ልንሰጥ ማታ ተችሏል። ይህ የገጠር ኮሪደር ዘመናዊ የአርሶ አደሮች መንደር የበርካቶችን ቀልብ የሳበ ሆኖ ተመልክተናል። በአጎራባች ቀበሌዎችና ወረዳዎች ያሉ ነዋሪዎች እዚህ እየመጡ የልምድ ልውውጥ ሲወስዱም ተመልክተናል። ቤቱም ያረፈበት ዙሪያም ላይ መሬቱም ትንሽ ሆኖ ውስጡ ላይ የያዘው ነገር ግን ብዙ አትክልት፣ ብዙ ፍራፍሬ ነው የያዘው። በዚህ ባለኝ መሬት እኔም እንደዚህን ቤት ሰርቼ በዛው ልክ እንደዚህ ፍራፍሬ አትክልት ለራስም ለቤተሰብም ትምህርት ለሌላም ሰው ትምህርት በሚሆን ልክ ለመስራት ፍላጎት አለ። ይሄ ኮሪደር ያስተማረ ነገር ብዙ ነው። በሁለት ሺህ ካሪ አሁን የተቀመጠው ኮሪደሩ እራሱ ማለት ነው። በሁለት ሺህ ካሪ ውስጥ የላየነው ነገር ነው። በትንሽ ቦታ ሰው በትንሽ ቦታ እንደ ማደር አስተሚሮናል ይሄ ኮሪደር። የዛሬው ኮርነር ሰዓታችን ከአዲስ አበባ ወጣ ብሎ በማዕከላዊ ኢትዮጵያ በሲልጤና ሃላባ ዞን የተሰሩ የገጠር ኮሪደር ዘመናዊ የአርሶ አደር መኖሪያ ቤቶችን ተመለከተን። ታዲያ ለነዋሪዎቿ የምትመች ለነገው ትውልድ የተሻለች ኢትዮጵያን ለማስረከብ እንደነዚህ አይነት ዘመናዊ መኖሪያ መንደሮች እጅግኑ አስፈላጊ ናቸውና ሊሰፉ ሊበረታቱ ይገባል እንላለን። የአሁኑም በዚህ አበቃል። ሰላም